በቃ ከሁለት ሰዓት በኋላ ቪዲዮም ቢሆን ከሁለት ሰዓት በኋላ አንድ ሰዓት ሆና ይከብዳል አይቻለ ሶስት ሰዓት ማለት ነው ሁለት ሰዓት ሶስት ሰዓት ይላሉ እና አይ ቲንክ ሁለት ሰዓት ከምናምንም ፖስት እስካሁን ሰዓት እየጣፉ ነው ሶስት ሰዓት ሰላም ብዙ በቃ በሶስት ሰዓት የትና መሰለኝ

በቃ ቤተሰቦች አይ ቲንክ ሊነሳ ነው እና እንገናኛለን። አሪፍ ሰዓት ከገባን ወደቤት። መልካም ቀን ይሁንላችሁ። በጣም እንወዳችኋለን። አርሱልኝ። የሚጨነቅላችሁ የሚጠበብላችሁ ወንድማችሁ ወንድማችሁ ይህን ይመስላል መልእክት። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ናችሁ? ኧረ እንዴት ዋላችሁ ነው የሚባለው፣ አሁን ረፍዷል። እና እንዴት ናችሁ ሀይሜንና ብሩክ እንግዲህ ያው በሰላም እንደገቡ ተስፋ እናደርጋለን። በምን ሰዓት ቪዲዮ እንደሚለቀቅላችሁ፣ በምን ሰዓት ረፍት እንዳላችሁ ወይ የማዳም ቅማሞች ብቻ ናችሁ? ግን እንዲ የምትከታተሏቸው ብሩክና ሀይሜን እየተጠየቃችሁ ነው፣ በክብር እየተጠየቃችሁ ነው እንግዲህ በባለፈው ወራቶች ስታለቅሱ የነበረው እንባችሁን ስታፈሱ የነበራቸው አሁን በደስታ በቃ እንባችሁን እየመለሳቸው ነው። ከልብ ይቀርብላችኋቸዋል ሁሉ ነገራቸው የሕይወታቸው ሰምሮ ተስተካክሎ ተመልሰው ወደ ነበሩበት አይሚግን ፍርጥ ብላለች። በስማ እንትን አላለጅባ ቀይር አየር ብላለች፣ ሀይሜ ማለት ነው። በጣም ነው የተቀየረችው። ሳይለንት ሆነች በቃ። ለነገሩ ደክማታል እሷ። ሞቀትም አለ ድካምም አለ። እንደዚህ እንትን ላይ እኮ የጥያራ ላይ ሲኪል ምናምን በጣም ነው የሚደክሙ እና ትናንትና ላይቭ ላይ ምናምን ለጥን እያላቸው እህቶቼ ብዙ እያላቸው ነበር። ግን ወንድም ደስ የሚለው ነገር የሆነ ነገር ካደረጉ ሜሴጅም ጽሁፍ እንኳን ከተጻጻፉ ፖስት ያደርጋሉ። ምንም መረጃ ያመልጥም። ስለ ጨረቃ ፋሚል የሚገርመኝ ነገር ይሄ ብቻ ነው። ሚስጥር ወረው ራሱ ያወሩት ራሱ ያወሩት አይቀርም፣ ሚዲያ ላይ ይወጣል። እና ምንም ያመለጣችሁ ነገር የለም። ያው ማታ እመጣለሁ ብሎ ነበር ቡቡ፣ አልመጣም። ምክንያቱም አንደኛ ያው ሴም ካርድም ቶሎ ሊያገኙ ይችላሉ። ሁለተኛ ነገር ደግሞ ይደክማል በጣም በጣም ነው የሚደክመው። ያው እንደ ነገሯችሁ ማታ አምሽተው ነው የሚገቡት አስር ሰዓት ወይ አስራ አንድ ሰዓት የሚገቡ ነው። ከዛ በኋላ ደግሞ ከዛ እስከሚወጡ ድረስ ምናምን ይደክማል እና እዛ ደግሞ የሚያርፉበት ሄደው የትም ሆነ የት ማስተካከል አለባቸው፣ ማረፍ አለባቸው፣ ይደክማቸዋል። ለዛ ነው የቀሩት ቤተሰብ። ያው እንግዲህ ዛሬ በደስታ ይመጡልን ይሆናል። ብሩኪ ጊዜ የሚያውቃቸውን ቦታዎች እየዘረዘረ ነበር ዱባይ ሞል፣ ጉርጅ ከሊፋ፣ ቻርጃ፣ ሌሎች ቦታዎች ዛዛ ቦታ እዚ ዱባይ ላይ ያላቸው ኦዲንስ እዛዛ ቦታ ታገኘናላቸው ብሏል። በምን በምን ሰዓት እንደሚወጡ በምን እናውቃለን? የኔ ጥያቄ ማለት ነው። እዛ ቦታ ዝም ብለን እየዞርን እነሱ መፈለግ ላይ ብላይ ሲም ስታገኝ ላይ ብላይ ገብተክ በምን ሰዓት እንደምትወጡ ምናምን ወይም ደግሞ ጉርጅ ገልፋ ሆናችሁ ጉጅ ገልፋ ዱባይ ሞል ዱባይ ሞል አቋለሁ። እዛም ሆናችሁ ላይፍ ላይ ሆናችሁ ዚ ቦታ ነው ያለ ነው አይቶች መጣት ትችላላችሁ ብትሉ ደስ ይለናል። ደስ ይለናል። እኔ ግን ወዳቢና ያለሁት በነገራችን ላይ እና ደስ የሚል ቆይታ ነበረ። ቦቦ ጨዋታ ጨምረዋል ላላችሁት ነገር አዎ፣ እግዚአብሔር መስገን ጨዋታ ጨምረዋል። የንግስቷ ባል ይህ ንግስቷ ንጉስ ጨዋታ ጨምሯ ተመስገን ነው። ትናንትና ራሱ ላይፍ ላይ ብላይ ሰማት ሰማት ሰማት። አረ እናንተ እናንተ እኮ ታሳስታላችሁ። ጾም እኮ ነው። በዚህ ጾም ሰማት ሰማት ትላላቸው። እንዲሁም አንዷ እግዚአብሔር ባርካት ግንባሯ ላይ ሰማ ታለች። አይም እየም ደግሞ ደስ እንዲላችሁ ብሎ እሷ ለራሷ ፍርሃት ውስጥ ናት። ደስ እንዲላችሁ ግንባሬን ሳመኝ አለች ማለት ነው። እና ማፎቡ ግን የትግባር ሰው ዲ መሳሚ ያለበት ቦታ ነው የሚሳማው ብሎ ዝም አላችሁ ከካሜራ ጀርባ ይሰማት ምነው፣ ካሜራ ላይ መሳለቂያ መሆናቸው እዛ ኢትዮጵያ ሲገቡ ይሳሳማሉ። እንዲ አሁን ሁ ለዛውም በጾም ጉድ እኮ ነው የእናንተ ነገር። እንዘዘው አትበሉ ግን አንዳንዴ ማለት ነው። ሰፈረ ብላችሁ ሁሉ ነገር ማስተዋል የሚባል ነገር አለ፣ ማስተዋል የሚባል ነገር አለ። ለሁሉም ይደረሳል። እና ወድ ቤት ሰዎቻችን ያው ጎርጅ ከልፋ ሄዳችሁ ማግኘት ለምትፈልጉ እዛ ሄደን እንገናኛለን። እንገናኝ ግን የዛታችሁ ብኝ ልጆች አላችሁ። አሁን በቃ ሌላ ቀን ነው፣ ያ ቀን አለፈ። አሁን አዲስ ቀን ነው። ቤተሰብ ከዚህ በፊት የዛታችሁ ብኝ ልጆች ስላላችሁ ምናልባት አፉ በሉኝ ልትገናኝ ስትይ ነው ወይ አፉ በሉኝ የምችሉ ላላችሁ ደግሞ ቆይቻለን። አፉ በሉኝ ካልኩኝ ምናልባት ካገኘችሁ እንዳይደብራችሁ ወይም ሀንግ ምናምን እንዳታስቡ አደራችሁን። ዱባይ ላይ እንደዚህ አይነት ነገር አይሰራም። በማንኛውም ስቀልጃችሁ ነው። ጉንዴ ከሊፋና ዱባይ ሞል እንዲሁም የት ቦታ ነው እራ ቡቦ ያቃል ከኛ እናቴ እዛ እንገኛለን ብለዋል። እንግዲህ ልንገናኝ እንችላለን። ለማምጣት ያው ዝግጁ ነኝ። ኔ ሁልጊዜም እናያለን። ሳውዲ ያላችሁ ደግሞ ፎቶ እንዳታስቀኑን አብራችሁ የተነሳችሁ ብላችኋል። እንግዲህ ጽናት ነው ይዛችሁ ኢትዮጵያ ስትገቡ ታገኟችኋላችሁ። ምንም ማድረግ አይቻልም ማለት ነው። ግን ፎቶ ውስጥ እነሱ በመጠኑ እንደነሱ እንዳይቀኑባችሁ ማለት ነው። ለዱባዮች እያሰባቸው፣ ለሳውዲዎች እያሰባቸው ዱባዮች ማለት ነው። እና ሀይሚዬን ቡራየን ቡራዬን አንድ እንደውም መስኪን ማዳም ካለቻችሁ ከፈቀዱላችሁ ማለት ነው። ይህንን የረመዳን ስራ አንድ ወሰዱና አሳዩዋቸው። የረመዳን ስራ እንዴት እንደምትሰሩ ክፋጥሮ ላይ የሚፈቅድላቸው አሉ አሉ። አንዳንድ መልካም ማዳሞች አሉ። ጥሩ ማዳሞች እንደዛ የሚፈቅዱላችሁ ካላችሁ ወሰዷቸው እና አሳያቸው ማለት ነው። አንድ ቀን ጋብዟቸው እና መልሷቸው። የኔዎች እንኳን የኔዎች እንኳን አያስፈልጉም ወንድ አይወዱም። ሰላማችን ምሳሌ፣ መልካም ቀን ላችሁ። ባይ ባይ